ሰላም የማርያም ኢትዮ ተከታታዮች ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? እኔ ጋር ዛብየን መስከን መስከን ለፈጣን እንዳኒ ዛሬ ያመጣላችሁ ቪዲዮ ደግሞ ለየት ያለ ቪዲዮ ይላችሁ መጥቻለሁ። ሁላችሁም ገባ ገባ እያላችሁ ሼር ሰብስክራይብ እያረጋችሁ ለሌሎችም ሼር እንድታረጉላችሁ በትጥናን ጠይቃለን። ወደ ቪዲዮ እንሂድ እስቲ። ወደ አለም ከድር በድጋሚ እንኳን ወደ ስቱዲዮአችን በሰላም መጣሽ፣ እንኳን ደህና ቆያችሁ። ይመመር ምን ሁኔታ ላይ ያለሽው? እግዚአብሔር ይመስገን በጣም ደስ የሚል ሁኔታ ላይ ነው። ከቤተሰብም ጀምሮ ከእናቴም ከአባቴም ኦርቶዶክስ ስላልሆኑ እናቴ ፕሮቴስታንት፣ አባቴ ደግሞ ሙስሊም ነው። ስለዛ እኔ ደግሞ ኦርቶዶክስን ስለምወዳት ከልጅነቴ ጀምሮ ቅዱሳንን ስለምወድ ከምንም በላይ ደግሞ በጣም እመቤታችን ቅድስት ድንግል ማርያምን በጣም ስለምወዳት እኔ ሳላውቀው ከልጅነት ጀምሮ በልቤ ውስጥ ስላለች ስለምወዳት ቤተ ክርስቲያን እየሄድኩኝ ቤተሰቦቼ ወደ ቸርች እጅ ሲሉኝ ነው። እኔ ተደብቄ ወደ ቤተ ክርስቲያን የሚሄደው ወደ ስላሴ፣ ወደ ገብርኤል የሚሄደው ከጓደኞቼ ጋር ተደብቄ የሚሄደው። ለዛ ቤተሰቦቼ ኦርቶዶክስ አይደሉም። ከልጅነት ጀምሮ እናቴ ወደ ቤተ ክርስቲያኗ ነው ይዘኝ የምትሄደው እንደም ማለት አልችልም፣ መጠመቅም አልችልም። ኢቭን ከቤተሰብም አልፌ ነው በራሴ ግዴታ ነው ወደ ቤተ ክርስቲያን እየሄድኩኝ ጊዜ አሳልፍ የነበረው ማለት ነው። ያ ነው ምክንያቱ ነበር። ምንድን ነው ስ አሁን ሁ አላውቀ ቋንቋውን እስቲ በይው አንዴ ራባ ሺካ ብራቫ ሱ ብራዳ አይኑራታኪም ባራ ሱ ብራዳ ሺካ ብራቫ ሶ ብራዳ ማቻ ካ ብራቫ ሱ ብራዳ ሺካ ብራቫ ሶ ብራዳ ሴ ምክንያቱም ከአንዱ ወደ አንዱ ነው የሚገባው። አንዱ ይጭንብሃል፣ እጁን ሲጭንብህ እጁን ሲጭንብህ ያ መንፈስ ይገባል። ከዚያ ያ መንፈስ እራሱን ቋቁጭ ይሰጥሻል። ከዛ ድንገት መናገር ጀምራለሁ ማለት ነው። ግን እኔ ራሱም ብዙ ወጣቶች ላይ አስተላለፊያለሁ፣ የኔን ልሳን ይናገራሉ ብዙዎቹ አጋንንትን ይወጣልሽ፣ ከእገሌ ከክፉ መንፈስ ተላቀቀ። ኦርቶዶክስ ጣዖት ውስጥ እንዳለች አድርገው ተላቀቀ ይላሉ። ስትጅ እውነት ይወጣልሽ መንፈስ ነበረ። አጋንንት አይደለም ይወጣልኝ፣ ገባብኝ፣ እጥፍ ተደርጎን ገባብኝ። ትዳር ያፋታሉ። በትን ቤት ብለሽ መዘንኳቸው ቀለሉብኝ ያልሽበትን። እንዴት አድርገው ነው የሚያፋት የሚያፋቱት? ምንድን ነው ያ ያወጣል። ልጅቷን ጉባኤ ትመጣለች። ቆንጆ ናት፣ ብር አላት። በተለይ በመኪና ከመጣች ደግሞ ጉድ ነው። እግዚአብሔር ሰው ጸልይልኝ፣ አንዳንዴ እንረባብሻል፣ እንኩራረፋለን የሚል ነገር የኢሉሚናቲ መንፈስ ያ ሁሉ ሳይቀር ነው የገባብኝ እኔም ብቻ ሳይሆን እዛ ጋር ሄዶ አጋንንት ወጣለን የሚሉ ሰዎች አጋንንት ዲያብሎስ ነው የሚገባባቸው ጥልቁ ውስጥ ያለው መንፈስ ነው እንዳለ እነሱ ውስጥ ሄዶ የሚገባው ይገባባቸዋል ከዛ በኋላ ምንድን ነው የሚሆነው ወዲያ ውሉ ትክክለኛውን ኢየሱስን መጥላት ቅዱሳንን መጥላት ድንግል ማርያምን ኢየሱስ ክርስቶስን የወለደችዋን አይጥ ምክንያቱም ይሄ ፍሬ ምንድን ነው ሲባል ዲያብሎስ አይወዳትም አይፈልጋትም። ስሟንን መስማት አይፈልግም። ምክንያቱም ከእሷ የተወለደው ስለሆነ አናቱን የቀጠቀጠው ያ ዲያብሎስ ስሟን መስማት አይፈልግም። ወዲያውኑ የሚሆነው አጋንንቱ እንደገባብን የምናደርገው ምንድን ነው? ቤተ ክርስቲያንን፣ ኢየሱስ ክርስቶስን፣ ቅዱሳንን፣ ጻዲቃንን መቃወም። መቃወም ብቻ አይደለም፣ ወጥቶ በአደባባይ መሳደብ ላይ እንገባለን። ከዚያም ብቻ አይደለም፣ ማጥላላት ውስጥ እንገባለን። ሌሎች ሰዎች እንዳይድኑ እንዳይመጣው የገባው መንፈስ እኛ ውስጥ የገባው የሴጣናዊው መንፈስ ሌሎች እንዳይድኑ በመዳም መንገድ በትክክለኛው መንገድ በሕይወት መንገድ ያሉትን ሰዎች ልክ እንደኛ ለማምጣት ምን እናደርጋለን? የጥላቻ ነገር ነው። ምን እናገረው? ማጥላላት፣ ቅዱሳን እናጥላለን። ድንግል ማርያም እኮ አይደለችም፣ ቅዱሳን እኮ አይደለችም፣ ኢየሱስ ነው በቃ እያልን አውቀን። ምክንያቱም ኢየሱስ እኮ ትክክለኛው ኢየሱስ እኮ አይደለም፣ ሀሰተኛው ኢየሱስ ነው። ሴጣን ከፊት ኢየሱስ አለ ስሙ፣ በውጭ በኩል ወደ ውስጥ ከዛን ሰው መስኪኑ፣ ሞኙ፣ የዋው ህዝብ በቃ እውነትም ክርስትና መንፈሳዊነትን የሚፈልግ ሰው ውይ ኢየሱስን ብሎ ይሄዳል። ከዛ በኋላ ሲሄድ ከውጭ ኢየሱስ አለ፣ ከውስጥ ግን ሲገባ ሴጣናዊው ኢየሱስ ኢየሱስ ክርስቶስን፣ ቅዱሳንን፣ ጻዲቃንን የሚጠላ የሚጸየፍ ስማቸውን መስማት ማይፈልግ ልክ እነሱ እንደሚያደርጉት ማለት ነው የቅዱሳንን ፖስተር አትለጥፉ ብሎ የራሱን ፖስተር ሰው ወደ ቤተ ክርስቲያን ሲመጣ እንዲህ ብሎ የራሱ ፖስተር ቤተ ክርስቲያን ውስጥ መድረኩ ውስጥ ኢቭን ወደ ቤተ ክርስቲያኑ ሰው ወደ ቸርቹ ሲሄድ ቤተ ክርስቲያኑ የሚለው ቃል ለእነሱ አይገባም። ምክንያቱም ቤተ ክርስቲያን አይደለም የግለሰብ የአንድ ሰው ስለሆነ ማለት ነው፣ ሲፈልገው የሚከፍተው ሲፈልገው የሚዘገው ማለት ነው። ስለዛ ልክ ይሄ መንፈስ ምንድን ነው የሚያደርገው? የቅዱሳንን የጻዲቃንን ስም መስማት ማየት አይፈልግም። ስለዛ የቅዱሳንን ፖስተርና ፎቶ እያደርጉ ቤተክርስቲያን ውስጥ ኦርቶዶክስ ቤተክርስቲያን ያንን የሚያደርጉትን እንደኔ እያልኩ በኋላ ደስ ይለኛል ምክንያቱም እኔ የማደርገው ነገር ስለነበረ እኔ ብዬ በኋላ ደስ ይለኛል፣ ምክንያቱም እኛ የምናደርገው ነገር ስለነበረ ማለት ነው። ምንድን ነው የምናደርገው? ጣዖት ነው፣ የጣዖት ፖስተር ነው፣ ከቤታችሁ አንሱ። ኢቨን ለሰዎች ወንጌል እንመሰክራለን ብለን ምን እናደርጋቸዋለን? ከቤት ላይ ፖስተሩን አንሳው፣ ጥቅሶቹን አንሳው፣ እነዚህን ትኖቹን ይሄ የቅዱሳንን የሰማዕታቱን ፎቶ አንሳሱ፣ ጣዖት ነው፣ በሱ አይሰራም ታምቃ፣ ይሄ ሴጣናዊ ነው እንላቸዋለን። ከዛ በኋላ ቤተክርስቲያን ወስደዋለሁ፣ ማ ነብዩ ቸርች ከወሰድኩት በኋላ የነብዩን ፖስተር ወስዶ ይለጥፋል። መለጠፍ ብቻ አይደለም እሱ ይጸልያል። በፖስተሩ ይጸልያል። በፖስተሩ በሰውየው ይጸልያል። የእንትን አምላክ እያለ ፖስተሩን ይዞ ይጸልያል። ሲታመም ፖስተሩን ይወስድና የነብዩን ማለት ነው የነብዩን ፖስተር ትክክለኛ ነብይ የለም ኢትዮጵያ ውስጥም ከኢትዮጵያ ውጭም። በተለይ በፕሮቴስታንቱ መንገድ ያሉት ትክክለኛ ነቢያ አታደጉም። የውጭያኖችን ማየት እንችላለን፣ ሀገር ውስጥም ያሉት ማየት እንችላለን። ሴጣናዊዎች ናቸው። ምን እናደርጋለን? ፖስተሩን ይጸለይበታል። ሰው ታመመ ሲባል ያንን ፖስተር ይወስዱና እዛ ሰው ላይ የታመምበት እንትን ላይ ምልክቱ ላይ እያደረገ ፖስተሩን የማንን የሰውየውን ማለት ነው፣ የነብዩን ማለት ነው፣ የሀሰተኛውን ነብይ ፖስተር ማለት ነው። በሽታው ላይ እያደረገ ምን እያደረገ ይሆናል። እዚ ጋ ግን የቅዱሳንን፣ የጻድቃንን የነሱን ፖስተር አንሳ ብለን አስነስተን የነብዩን ግን የሀሰተኛውን የሌባውን፣ የአጭበርባሪውን ነብይ ግን በስመ ኢየሱስ በሚለው ያንን ነገር እናደርጋለን። ግሩም ነው። ስለዚ ያ የገባው መንፈስ ነው፣ አጋንንቱ ነው። እኛ ውስጥ የሚገባው ይቆጣጠረናል። ቤተክርስቲያኑ ይቆጣጠረን ነበር ነው። አሁን አንቺ ከዛ ስርዓት ወጥተሻል። እዛ ባለሽበት ህይወት ውስጥ የነበረውን ነገር ነው አንቺ መዝነሽ፣ ቀለው ያገኝሽበት ምክንያት አለ። አንዱ ትልቁ አሁን ነገር እርኩስ መንፈስ ከኔ የወጣ ይመስለኝ ነበር ግን